በጣም ያሳዝናል። ያፌት ኤፉን አንቆ ገደላት። እንግዲህ ሉሊት ያልተፈጠረ ያልተሰማ ነገር እያወራች ኤፉን አሳነቀቻት። ያፌትም ሉሊትን አምኖ ቤት በመምጣት ምንም ነገር ኤፍራታን የእውነታውን ሳያውቅ እሷን አነቃት። እባክህ ልንገርህ፣ እውነታውን ላስረዳህ እያለችው ጽዮንም የተፈጠረውን ነገር ሁሉ አወቀች። ኤፍራታን ያፌት በምን እንዳጠመዳትም ነገረቻት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ወደ ቻናል የቤተሰቦች እንዴት ናችሁ? አልሐምዱሊላ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ዛሬ እንግዲህ ከባለፈው የቀጠለ ክፍል ሰባ አምስትን ይዘን መጥተናል ማለት ነው። ኤፍራታ ቤት መጥታ ነበር። ቤት በመጣችበት ሉሊት ስለነበረች ያፌት ጋር ደውላ ላገኝህ እፈልጋለሁ፣ በስልክ የሚነገር ምስጢር አይደለም አለችው። ሲሆን ኤፍራታን ምንድነው ይሆን ሹ እስኪ ንገሪኝ፣ ለእስከ ዛሬውም ለበደልኩሽ ነገር በሙሉ ይቅርታ ብላ ጠየቀቻት። ኤፉም አይ ምንም አልተፈጠረም ብላ ለመደበቅ ሞከረች። ኤፍራታ እኔ እኮ ሁሉን ነገር አስታውሻለሁ። ያፌትን ሳየው ሁሉን ነገር ማስታወስ ችያለሁ። እባክሽ ንገሪኝ። እኔና አንቺ መሀል እኮ ምንም ነገር ላንደባበቅ ቃል ነበረን አለቻት። ኤፉም ማስታወስ ወደ ኋላ ተመልስ አስታወሰች እና ቃል የተገባቡትን ነገር አስታወሰች። ከዚያም ጺ አንቺ ሁሉንም ነገር ታቂ ነበር አለቻት። ዳጊ ወንድሟ እንደሆነ ማለት ነው ሲሆንም አዎ፣ ግን አንች በታገድሽበት ጊዜ ሰዓት ነበር እኔ የሰማሁት አለች። ኤፍራታም እኔ ታቂያለሽ ምን ነው ወንድሜ በሆነ እል ነበር ዳኪን ሳገኘው የሚሰማ ሰላም አትጠይቅኝ አለቻት። እና አሁን እንግዲህ በይነገርኛ ቃላችንን ሽ ያለውን ነገር ሁሉንም እንወጠዋለን። አይዞሽ። ምንድን ነው በምንድነው ያጠመደሽ? አለቻት። ኤፍራታም ያፌት ናታንን እጽ አስጠቅሞ ሰው አስገደለው ያንንም ደግሞ አሳስረዋለሁ አሳስሬም አስገድለዋለሁ አለኝ አለቻት። ጽወን ይህንን ነገር መቋቋም አልቻለችም። በጣም አለቀሰች። ጉልበቷ ላይ ወድቃ እባክሽ ይቅርታ፣ እባክሽ ይቅርታ እያለች ታለቅ ስትጀምር ኤፉም ተነሽ፣ አሁን ምንም እንትን የለውም መፍትሄ የለውም ተነሽ፣ ተረጋጊ ያለቻት ጽዮንም ተነስታ ለማንም እንደማትናገር ቃል ገብታላት እውነታውን ግን በቅርቡ አውቀዋለሁ ብላለች። እንግዲህ ያፊት እናታን እጁን ግድግዳ ላይ እያጋጨ እጁ በጣም ተጎድቷል። ለምንድነው እንደዚህ የምታደርገው አለችው ቤዛ። የሚከላከልልኝ ወንድ እፈልጋለሁ አደል ያለችው ይኸው ወንድ ሆኝ ያሳያታለሁ። ኋላ አይ እንደዚህ በማድረግ አይደለም የምታሳያት ወንድነት ክን አለችው ቤዛ። ሉሌት ደግሞ ያልተፈጠረ ያልተወራ ነገር ለያፌት ነገረችው። ያፌትም ሉሊትን አመናት። ኤፍራታም ከፎቅ ስትወርድ ናታን ታች ቁጭ ብሏል። እሺ በሉ እንግዲህ ሊሄድ እያለች ስትል የናታንን እጅ አየችው። የኔ ናታን ምንድነው የሆንከው? ምን ሆንክብኝ? አለችው ምንም አልሆንኳላ ናታን የውስጡን ቁስል ለመደበቅ እንዴት ነው ምንም አልሆንኩ እጅህን እኮ ተጎድተሃል ወደ ሆስፒታል እንውሰድህ አለችው አይ አልሄድም ቁስሌን የራሴን ቁስል ራሴው አክመዋለሁ የማንንም እርዳታ አልፈልገይም አለ ናታንም ፂ የሆስፒታሉን ነገር አልረሳሁልሽም አሁን እንሄዳለን ሲላት አይ እኔ በጣም ደህና ነኝ አለችው ቤዛም ቀጠላ አድርጋ አዎ አሁን ፂ በጣም ደህና ናት ሆስፒታል የሚያስፈልገ እንደውም ለአንተ ነው አለችው አይ እኔም በጣም ደህና ነኝ ፂ እባክሽ እባክሽ አምጪልኝ አልኮል አምጪልኝ እጁን ላጽዳለት ስትል አንቺ ሴትዮዋ ሰሚ አትሰሚም እንዴ እኔ ደህና ነኝ አልኩሽ እኮ ይልቅ ወደ መጣሽበት ብትሄጂ ይሻላል አላት ኤፍራታም እሺ ባለቤቴ ይጠብቀኛል አለች። ባለቤቴ ባለቤቴ ማለት አበዛሽ፣ ምን ነው ምላስሽ ላይ ነው እንዴ ተነቀስሽው? አለ ይሄንን ቃል ኤፉም እያለቀሰች ወጣች ከቤት ጽዮንም ተከትላት ተከተላት፣ ኤፉዬ እንደዚህ አትሁኚ ተረጋጊ ብላ ግቢ ላይ ያወሩ፣ ከዚያ ሸኘቻት። ሉሊት እንግዲህ ያፌትን ለማግኘት ሄዳ መኪና ውስጥ ቁጭ ብላ፣ ኤፍራታ ዛሬ ያውም በሰርጓ ቀን እቤት መጣ የተፈጠረውን ብታይ እኔ አታምንም አለችው። የትም አትሄድም አላት። ኤፍራታ ቤት መታ ነበር ደግሞ እኮ ከናታን ጋር ብታያት ባለ ትዳር አትመስልም አለች። ምንድነው የምትዘባርቂው አንቺ ሴትዮ? ወደ እውነታው ተናገሪ አላት። አዳም ተኛ እኔ እኮ ላንታ አዝኘ ነው፣ በጣም አሳዘንከኝ አለችው። እኮ ተናገሪ፣ ምንድን ነው የተፈጠረው አላት? ኤፍራታ ከናታን ጋር ያላት ግንኙነት የባለትዳር ግንኙነት አይመስልም አለች። ሴትዮ፣ በቀጥታ ተናገሪ፣ ምንድን ነው ሲላት፣ እየነገርኩ እኮ ነው፣ እኔ ላንታ አዝኘ ነው በጣም ስላሳዘንከኝ ነው ምንም ሁኔታው ጭራሽ ባለትዳር አይመስልም ከናታን ጋር ያላት ነገር አለችው። ያፌትም በጣም ተበሳጭ ነገሮቿን አመናት። ውረጅልኝ ከመኪና አላት። እንዴ አዳምተኛ ቆያለች አለች ሉሊት። ውረጅልኝ ሴትዮ ብሎ በግድ ገፍትሯ ስወረዳት ከመኪና ቤትም ሲሄድ ኤፍራታ ኤፍራታ እያለ ይጮኋል ኤፉ ቀድሞው ቤት ደርሳ ነበርና ምንድን ነው እያለች ከፎቅ እየሮጠች መጣች። ስትመጣ ግን ነገሮቿን ሊያዳምጣት ሳይፈልግ ሳይፈልግ የት ነበርሽ? ለምንድን ነው የሄድሽው አላት። የቀሩኝን እቃዎች ላመጣ ነው ስትለው አይ እውነቱን ተናገሬ እቃላማ ልታመጫ አይደለም የሄድሽው አላት። እሷም የእውነቴን ነው የቀሩኝ እቃዎች ለመጣን የሄድኩት እያለች ስትሎ ምንም ሳያዳምጣት ኤፍራ ተናነቃት፣ በጭካኔ ኤፉ እንግዲህ ትንፋሽ አጠራት። በሚቀጥለው እስከምንገናኝ ቪዲዮውን እስከመጨረሻው ተከታተሉት። ላይክ ሸር፣ ሰብስክራይብ ማድረግ አይረሳ። አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ